አይሰማም። ድምፃችሁ? በስመ አብ ራት ተሰሙም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እጅግ የተከበሩ አባታችን መላክ አሚን ቆሞስ አባ ገብረስላሴ የዚህ ታላቅ ካቴድራል ዋና አስተዳዳሪ እንዲሁም የዚህ ሁሉ መንጋ ጠባቂ እረኛ። እንዲሁም የተከበሩ መምህራችን ቀሲስ ደጀኔ፣ ቀሲስ ግርማ የዚህ ታላቅ ደብረ ስብከት ወንጌል ክፍል ኃላፊ፣ የተከበሩ አባታችን መላከ ሰላም አባ ገብረ ኢየሱስ በአዲስ አበባ ሀገረ ስብከት የደብረ መንግስት ነው መንበረ መንግስት ቅዱስ ገብርኤል ገዳ የሥራ ክፍል ኃላፊ የተከበራችሁ የዚህ ታላቅ ካቴድራል የክፍሉ ኃላፊዎች ሰባክያነ ወንጌል፣ በዚህ ማለዳ እግዚአብሔርን ከመስማት የሚገኘውን እረፍት ፈልጋችሁ በዚህ የቅድስና አደባባይ በዚህ የቅድስና ስፍራ በዚህ የቅድስና ቦታ የተገኛችሁ አባቶች፣ እናቶች፣ እህቶች እና ወንድሞች በእግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? አይሰማም ድምፃችሁ። እንደምን አረፈዳችሁ? እግዚአብሔር እየረዳ ብቻ ያስረፈደው ይናገር። እንደምናረፈዳችው አረፈዳችሁ። አሜን። ምሕረትና ቸርነቱን ከእኛ ያላረቀ የሁላችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። የሁላችን እናት የመዳናችን ምክንያት እናታችን እመቤታችን ምልጃ ጸሎቷ አልተለየንምና ክብርና ምስጋና ለእናታችን ለእመቤታችን ለቅድስት ድንግል ማርያም ይሁን። እጅግ የምንወደው ደጉ መልአክ ሚካኤል በመንገዳችን የሚቀድምልን በመከራችን የሚደርስልን ሚካኤል ስንለው ፈጥኖ በኑሯችን ፈጥኖ በምድራችን ፈጥኖ በጨነቀን ጉዳይ ላይ የሚገኘው ደጉ መልአክ ቅዱስ ሚካኤል ምልጃው ጸሎቱ አልተለየንም እና ክብርና ምስጋና ለታላቁ መልአክ ለቅዱስ ሚካኤል ይሁን። እንግዲህ እግዚአብሔር በፈቀደ መጠን ለጥቂት ደቂቃ እግዚአብሔር ለእኛ የሚረባውን በጎ የሆነውን ነገር ሁሉ ይነግረናል። እግዚአብሔርን ሲናገር ያልተረጋጋንን እንረጋጋለን። ጥያቄዎቻችን መልስ ያገኛሉ። የበረከት ሰዓት ይሆንልናልና በምን ሰማው እንድንባረክ አምላካችን ቅዱስ እግዚአብሔር ይርዳል። የምን ቆይበት የትምህርታችን ርዕስ የሚሆነው በቅዳሴው መሀል ላይ ካህኑ በሚያስገመግም ድምፅ ሲያነቡ የነበረው በዚህ ሰዓት ላይ ለምንኖር ለኛ አብዝቶ የሚያስፈልግ እግዚአብሔር በዚህ ሰዓትም እንድንሰማው የፈለገው ወዴትም እንዳናማትር ወዴትም እንዳንመለከት እርሱ ጋር ስላለው መፍትሄ ሐሳብ እንደዚህ ብሎ ነግሮናል። በዚህ በዮሐንስ ወንጌል በምዕራፍ 14 ከቁጥር 27 ላይ ሰላሜን እሰጣችኋለሁ፣ እሁ በክሙ ሰላመ ዚአየ። እስቲ ሁላችሁም ከእኔ ጋር ይህንን ታላቅ ቃል አብራችሁ ትላላችሁ። ሰላሜን በሉ። ስቴ ድገሙት። እሰጣችኋለሁ አቤት ምኔ ምኔን ምንላችኋለሁ ምንላችኋለሁ ሁሉ መሰረት እኔ የምሰጣችሁ ሰላም ነው። ክርስቲያኖች ሰላም አተን ለምንኖር ለኛ ከሰላም ርቀን ለምንኖር ለእኛ ዓለማችን ከሰላም ከተፋታች ረዥም ጊዜ ሆኗታል። ከሰላም በተፋታች ዓለም ውስጥ ለምንኖር ለኛ ይሄ የእረፍት ቃል ነው። ይሄ የመረጋጋት ቃል ነው። ይሄ ተስፋ ባጣ ምድረ በዳ ላይ የጠብታ ውሃ የሚያረካው አንድ ምስኪን ሰው የሚረጋጋውን ያህል በበረሃ ሙቀቱ የፀሐዩ ጉለት የመሬቱ ንዳድ እያቃጠለው በጉዞ ላይ ላለ ለአንድ ሰው የአንዲት ውሃ ጠብታ እረፍቱ ነው። በዚህ ሰዓት ላይ ሰላም በማጣት ለምትሰቃይ ዓለማችን ሰላም አተን ለምናለቅስ፣ ለምናነባ ለእኛ ይሄ የመድኃኒታችን ቃል እረፍት ነው። ይሄ የመድኃኒታችን ቃል መጽናኛ ነው። ይሄ የአምላካችን ቃል በእውነት ያልተወና እንዳልተወን እንዳልሸሸን፣ ከእኛ እንዳልራቀ፣ ከእኛ ፊቱንም ድምፁንም በጎነቱንም እንዳላራቀ የምናውቅበት ድምፅ ነው። በእውነት በዚህ እሳት ላይ ላለን ለእኛ በዚህ በጎ በሆነው ድምፁ በሆነው ሐሳቡ ሀሳቡ መለኮታዊ በሆነው ቃሉ ስለ ስለጎበኘን የድንግል ማርያም ልጅ መድኃኔዓለም ክርስቶስ ክብርና ምስጋና ለስሙ ይሁን። ክርስቲያኖች ትቷቸው ሊሄድ ነው። ከእነሱ ሊለያይ ነው። ከአሁን በኋላ የሚገናኙት በሌላ መልኩ ነው፣ በሌላ ምዕራፍ ነው፣ በሌላ ሁኔታ ነው፣ በሌላ ጊዜና ቦታ ነው። አሁን ከነሱ በአካል ሊለያቸው ነው። በዚህ ሰዓት ላይ የነገራችሁ ትልቁ ነገር ሲሄድ የምታውላችሁ ትልቁ ስንቅ ከእናንተ ስለይ የማደርግላችሁ ትልቁ ነገር ከእናንተ ተለይቼ ወደዚያ ወደ ክብር ስፍራ ወደዚያ ወደ ሰማይ በሚያደርግበት በዚያ ሰዓት ላይ የምታውላችሁ ትልቁ ነገር ሰላሜን እሰጣችኋለሁ አለ። ክርስቲያኖች ሰው በዚህ ምድር ላይ ሲኖር የሚያስፈልገው መሰረታዊ ነገር ሰላም ነው። የሚያስፈልገው ትልቁ ነገር ሰላም ነው። ዓለም ግን የሰላም መንገዱ ጠፍቷታል። ሰላምን የምታመጣው በቦምብ ነው። ሰላምን የምታመጣው በተኩስ ነው። ሰላምን የምታመጣው በጦርነት ነው። አታዩም? ዓለማችንን አራቱን ማቅጣጫ ተመልከቱ። ሩሲያ ከዩክሬን ጋር ሰላም ለመሆን ቦምብ እየጣለች ነው። ተመልከቱ። እስራኤል ከፍልስጤም ጋር ሰላም ለመሆን ቦምብ እየጣለች ነው። አሜሪካ ከኢራን ጋር ሰላም ለመሆን ቦምብ እየጣለች ነው። እግዚአብሔር ያልጎበኘው ልብ፣ እግዚአብሔር ያልተገኘበት ማንነት፣ ከእግዚአብሔር ፍቃድ የራቀች ዓለም። ኑሯችንም እንደዛ ነው። ትዳራችን ሰላም የለው፣ ቤታችን ሰላም የለው፣ ኑሯችን ሰላም የለው። እኛም ባለንበት ነገር ሰላማውያን አደለንም። ባለን ነገር እርካታ የለንም። ባለን ነገር እረፍት ባለን ነገር በእግዚአብሔር ፍቃድ ከመኖር አሳቦተናል። ጌታ ሲነግራቸው እንደዚህ አላቸው። እስቲ ይህንን ቃል ከኔ ጋር በደንብ ድምፃችሁን ከፍ አድርጋችሁ በሉ፣ እኔ የምሰጣችሁ በሉ። እስቲ አልሰማኋችሁም። ሰላም ዓለም እንደሚሰጣችሁ አይደለም። ማን እንደሚሰጣችሁ አይደለም እሱን ከዚያ በኋላ ረፍት የለውም። የዓለም ሰላም የሚያልቅ ነው። የዓለም ሰላም በጎነት የለውም። የዓለም ሰላም ጥቅምንና ገንዘብን ያስቀደመ ነው። እኔ የምሰጣችሁ ሰላም፣ እኔ የምሰጣችሁ ፍቅ፣ እኔ የምሰጣችሁ በረከት፣ እኔ የምሰጣችሁ ድሜ፣ እኔ የምሰጣችሁ በጎነት፣ ዓለም እንደሚሰጣችሁ አይደለም። እባካችሁ የኔን ሰላም ከዓለም ጋር ታገናኙ። አንዳንድ ሰው ደግሶ ሰላም ይፈልጋል። አንዳንድ ሰው አግብቶ ሰላም ይፈልጋል። አንዳንድ ሰው ባለገንዘብ ሆኖ ሰላም ይፈልጋል። አንዳንድ ሰው ወልዶ ሰላም ይፈልጋል። አይደለም! አይደለም! እኛ የምንፈልገው ሰላም የትኛውም ነው። ለዚህ ነው እኮ ትዳራችን የረፍታችን መሰረት አሎ ነው መውለዳችን የደስታችን ፍጻሜ ያለ ሆነው። ስራ ያጣ ሰው ሊገርማችሁ ነገር ስራውን ሲያገኝ ሰላም አያገኝም። ስራ ባልነበረው ዘመን ያጣውን ሰላም ስራ ካገኘ በኋላ አያገኝም። እርሞት የሚኖር ሰው መብላት ሲጀምር ከሰላም ይርቃል። በጣም ነው የሚገርማችሁ። እኮ ክርስቲያኑ ተሰዶ ከዚህ ሀገር በረሃውን አቋርጦ አይቁን አቋር ሲቱን ነገር አቋርጦ ከዓሳ ነበሪው ከምኑ እየተረፈ ወደ የሆነ ሀገር ተሻግሮ ይገባል። እዛ እንደደረሰ ሰላም ያጣል። አያችሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። አንዳንድ ሰው ተምሮ ሰላም ያመጣ ይመስለዋል። አንዳንድ ሰው ነግዶ ሰላም ያመጣ ይመስለዋል። አንዳንድ ሰው ጉልበተኛ ሆኖ ሰላም የሚያመጣ ይመስለዋል። አዲያው በየሰፈሩ እኮ ከአቅሙ በላይ ብረት እያነሳ ጉልበተኛ ነኝ የሚላችሁ እኮ የእኔ ሰላሙን ለማስጠበቅ እኮ ነው። ከሚደበድበ ሰው ለመራቅ ነው። ከሚደበድበ ሰው መራቅ ማለት በሌላ ቋንቋ የራሱን ሰላም ማክበቡ ነው። የራሱን ሰላም አን መለየት ሆኖ ክርስቲያኑ አይደለም። እኔ የምሰጣቸው ሰላም ዓለም እንደሚሰጣቸው አይደለም። የሰኞ ደስታ ለእረቡ የሚደገመው የእረቡ ደስታ ለሐሙስ የሚቀጥለው ከእግዚአብሔር የሆነ ሰላም ቤትን ሲጎበኘው ብቻል እርሱ በእሱ ሰላም ሲይዝ ብቻ ነው። ትልቁ የክርስቲያን ጸሎት ጌታዎ፣ የአንተ ሰላም ያስፈልገኛል። አምላኬ፣ ወይ በአንተ ሰላም ልኖር። የአንተ ሰላም እረፍት ነው። የአንተ ሰላም መረጋጋት ነው። አንተ ላይ ያለ ዝማሬ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ስለ ትልቁ ሰላም ሲነግረን ስለ ትልቁ ሰላም ሲነግረን በቆሮንቶስ መልእክቱ ላይ በክርስቶስ የሚገኘውን ሰላም ዋጋ እንድናውቅ በክርስቶስ የሚገኘው ሰላም የዱንያ ኃይል ፍጹም እንደሆነ ሲነግረን ምናለ ሀዘንተኞች ስንሆን እንኳን ዘውትር ደስ ይለናል፣ ምኖች ስንሆን አረ ንገሩ፣ ሀዘንተኞች ስንሆን እንኳን ዘውትር ደስ ይለናል፣ አንድ የሌለን ስንሆን ሁሉ የእኛ ነው አለ። እያቸው ክርስቲያኖች በእግዚአብሔር የሆነ ሰላም አ የሰላም መሰረት የምታከራ የሱቅ መብዛቱ አይደለም። የሰላም መሰረት የቤት ባለፎቅ መሆን አይደለም። የሰላም መሰረት ባለስልጣን ዘመድ ስላለ አይደለም። የሰላም መሰረት ለባገልበት አለ ብለ የወሰደው ሽጉጥም አይደለም። የሰላም መሰረት ብዙ መከረባበት የምትችል ሰውም ስለወቅ አይደለም። የሰላም መሰረት በመንደሩ መንገድ የሚለቀቅል ግለሰብ ስለሆን ክም አይደለም። የሰላም መሰረት በዚያ በቤት ላይ እግዚአብሔር ካለም የሰላም መሰረት በገንዘብ ላይ እግዚአብሔር ካለን የሰላም መሰረት በትዳር ላይ እግዚአብሔር ካለን የሰላም መሰረት በእውቀት ላይ እግዚአብሔር ካለ ነው። አንተያቸሁን በዚህ ሰዓት ላይ ቆባለን ያለው ትልቁን ጦርነት የሚኖር የተማሩ ሰዎች ናቸው። ይገርማችኋል። እስከ ዛሬ ድረስ የዓለማችን ሊቃውንት የዓለማችን ጠበብት የሚባሉ በዚህ በሳይንሱ መንገድ ረቀቁ የተማሩ ሰዎች ጥቂት ለተባለው ቫይረስ ለተባለው በሽታ እስካሁን ምን አይነት ያላገኙነትም ይገርማቸዋል ካንሰር ለተባለው ነገር መድኃኒት ማግኘት አልቻሉም። ለኩላሊት ፍጹም ከተበላሸ በኋላ ነጥሎ መጣልን እንጂ ነሱም ምምረንት አላዘጋጁም። በጣም የሚገርማችሁ ነገር ዓለምን ግን በደቂቃ የሚያጠፋ መሳሪያ ግን ፈጥረዋል። በደቂቃ ዓለምን የሚያጠፋ መሳሪያ ፈጥረዋል። አንተ አየው አሜሪካ ጃፓን ላይ የጣለችው ያመ ሂሮሺማና ናጋሳኪ ላይ የጣለችው ቦምብ ከአርባ ከሃምሳ ዓመት በኋላ እንኳን የሚወለደው እግር የሌለው እጅ የሌለውን፣ አይገርምም? ሰው ለጥፋት የሚሆነው ጭንቅላት እስከዚህ ደርሷል። የካንሰር መድኃኒት ግን የለም። በየሆስፒታሉ የሚያለቅሱ ሰዎች አሉ። መድኃኒት አልባዎች ሲሆኑ፣ በቃ በአንተ ጉዳይ ተስፋ ቆርጠናል፣ ለአንተ መፍትሄ የለንም። ስለዚህ ቤተሰቡን ጠርቶ ቤታችሁ ውሰዱት፣ አልጋው ጀርባው እንዳይቆስል ሰላማዊ ሞት እንዲሞት አመቻቹት። ሚስት አይኗ እያየ የባሏን ሞት ቀን ትቆጥራለች። ልጆች አይናቸው እያየ የእናታቸውን ሞት ቀን ይቆጥራሉ። ወንድሞች ያሎቻቸው ጦች ወንድሞቻቸው። ለምን ዓለም ለዚህ የሚሆን መፍትሄ ከእጇ አርቋል? ዓለም ግን ቦምብ አላት። ዓለም አንድን ሀገር እንዳትኖር ማድረግ የሚችል መሳሪያ አላት። ዓለም ግን ዓለምን በአንድ ደቂቃ ዜሮ ሊያደርግ የሚችል ሊሁለት አልቃለች። አያቸው ለዚህ ነው ዓለም የሚሰጣችሁ ሰላም እኔ እንደምሰጣችሁ አይደለም። እባካችሁ ሰላምን በገንዘብ እንዳትገዙ። እባካችሁ ሰላምን በስልጣናችሁ እንዳትገዙ። እባካችሁ ሰላምን በጦርነት መንገድ እንዳትገዙ እባካችሁ ሰላምን በሌላ መንገድ እንዳትገዙ፣ ሰላምን በዘረኝነት መንገድ እንዳትገዙ፣ ሰላምን በገንዘብ ብዛት እንዳትገዙ። እግዚአብሔር የሌለበት ሰላም ምንጊዜ ሙቀት ነው። ትስቃለህ፣ መነሰት አለቅሳል፣ ትበላለ፣ ትታመማል፣ ትወጣለ፣ መግቢያ መንገድ ሩቅም ትረቅጣለ፣ ባዶ ነው። ለዚህ ነው በዚህ በዘዳግም በምዕራፍ 28 ቁጥር 28 ላይ ምን ይላል ሙሴ፣ አይኖች ከሚያዩት ነገር የተነሳ እብድ ትሆናለኝ ሲነገረ አይኖች ይበሉ እስቲ ድምጻቸው አይሰማም። ደከማቸው? እንዴ አይኖች በል እስቲ ከሚያዩት ነገር የተነሳ እብድ ትሆናል። አይገርምም? ይሄ ሁሉ ዘፈን ሰላም አላመጣም። ይሄ ሁሉ ዘፈን ይሄ ሁሉ ኮንሰርት ሰላም አላመጣም። ይሄ ሁሉ የቢራ ፋብሪካ ሰላም አላመጣም። ይሄ ሁሉ የምንጨስ ሲጋራ ሰላም አላመጣም። የሚገባው ጌታዬ እባክህ የተዳሬ ሰላም አንተ ሁን የልጆቼ ሰላም አንተ አንተሁን የዚች ሀገር ሰላም አንተሁን እሱ የነገራችሁን እንዳትረሱ የኔ ሰላም ይቅራቹ የምታመጡት ሰላም አይደለም። ይህ በገንዘብ የምታመጡት ሰላም አይደለም። ይህ በድብርድ የምታመጡት ሰላም ከነ ይለያላለ። አሁንም በቤታችን በምድራችን የእሱ ሰላም ያስገባልን በእውነት ሞት የሌለበት ሰላም፣ እረፍት ያለበት ሰላም፣ በበረሃ መሀከል ላይ የሚገኝ እረፍት፣ በጦርነት መንደር ላይ የሚገኝ ዝማሬ፣ ለቅሶ በበዛበት ቦታ ላይ ያለ እልልታ የእሱ ሰላም ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሆን በእውነት። ያለ ሰላም መኖር አይቻልም። ክርስቲያኖች የበላነው የሚፈጨው ሰላም ካለ ብቻ ነው። የታረሰው እህል የሚሆነው ሰላም ካለ ብቻ ነው። ሰላም በጠፋበት ምድር ላይ የእርሻ መሬቶች በጠቅላላ የአረም መፍለቂያ ነው የሚሆኑት። ሰላም በሌለበት ምድር ላይ ወንዞቹ በጠቅላላ በሽታ ተሸክመው የሚሄዱት ደም ነው የሚያጥበው፣ ዝናቡ መሬት አያረሰርስ። ሰላም ባለበት ምድር ላይ ግን የተዘራው አይደለም የታሰበው ፍሬ ይሆናል። አምላካችን ወደ ሰላም ይመልሰ። አሜን በሉ አምላካችን ወደ ሰላም ይመልሰል። ሰላሙን ይስጠን፣ ፍቅሩን ይስጠን። የዓለም ሰላም ይበቃናል። የእርሱ ሰላም በቤታችን ይግባ። እንግዲህ ክርስቲያኖች ዛሬ የመጣነው በእንግድነት ነው። ሁላችሁም በርቀት ያላችሁ ሰብሰብ ብበሉት፣ ሰላም የምትፈልጉ እግዚአብሔር በሰላሙ ይጎብ። የምተቀመጣችሁ ብድግ በሉ፣ ቶሎ በሉ፣ ቶሎ በሉ። ሰዓታችሁ ካቴድራላችሁ በአገልግሎት በጣም የተሳለጠ ቦታ ነው። በጣም ያሉት አባታችሁም ሊቃውንቱም ትልቅ ቦታ ነው፣ ይሄ ቦታ ሚያልቅበት ሰዓት በጥንቃቄ ተነግሮናል። እናንተን ማጉላላት አይፈልጉም። በርቀት ያላችሁ ቀረብ በሉ።